ሰላም ጤና ይስጥልን፣ ክቡራን ዩቲ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀረብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢንቨስትመንት ኮሚሽን ባለሀብቶች የሚያነሷቸውን ችግሮች እንዲፈታ ፓርላማው አሳሰበ። በተለያዩ የሀገራት አካባቢዎች መዋዕለ ንዋያቸውን የሚያፈሱ ባለሀብቶች የሚያነሷቸውን ችግሮች የኢትዮጵያ ኢንቨስትመንት ኮሚሽን እንዲፈታላቸው፣ የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳሰበ። የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት ዕቅድ አፈጻጸም ሪፖርቱን ኅዳር 11 ቀን 2018 ዓ.ም. ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሲያቀርብ ነው ማሳሰቢያውን የተሰጠው። ኮሚሽኑ ባቀረበው ሪፖርት በሩብ ዓመቱ በግብርና፣ በገቢና በውጭ ንግድ፣ በቤቶች ልማትና በኢንፎርሜሽን ኮሚዩኒኬሽን ዘርፎች አዳዲስ ኢንቨስትመንት ፈቃዶች መመዝገባቸውንም አስታውቋል። ኢንቨስተሮች ወደ ውጭ ከሚልኳቸው ምርቶች በሩብ ዓመቱ የተገኘው 143 ሚሊዮን ዶላር መሆኑንም በውጭ ቀጥታ ኢንቨስትመንት 5,400 የሥራ ዕድል ለመፍጠር አቅዶ 4,783 ዜጎች የሥራ ዕድል እንደተገኘም አስታውቋል። ኮሚሽኑ በሩብ ዓመቱ ዕቅዱ ባለፉት ዓመታት ፈቃድ ከወሰዱ ፕሮጀክቶች መካከል አስራ ሁለቱ ወደ ማምረት እንዲገቡና አገልግሎት እንዲሰጡ ለማድረግ አቅዶ ማሳካት የቻለው ሰባቱ እንደሆነም ገልጿል። በተጠቀሰው ጊዜ አስር ፕሮጀክቶች አፈጻጸማቸውን ባለማቅረባቸው ፈቃድ ባለማሳደሳቸው የጽሑፍ ማስጠንቀቂያ፣ ሦስት ፕሮጀክቶች ኢንቨስትመንት ማበረታቻ ለሦስተኛ ወገን አስተላልፈው በመገኘትና የቀረጥ ነፃ መብት ያላግባብ በመጠቀማቸው የኢንቨስትመንት ፈቃዳቸው መሰረዙን፣ አንድ ፕሮጀክት ከአልሚው በወሰደው መሬት የማምረቻ ሼዲ ገንብቶ ለሁለት ድርጅቶች ያለ ኮሚሽኑ እውቅና አስተላልፎ በመገኘቱ ኢንቨስትመንት ፈቃዱ መሰረዙንና አምስት ፕሮጀክቶች ኢንቨስትመንት ማበረታቻ ለታለመለት ዓላማ ባለመዋላቸው ለጉምሩክ ኮሚሽን ቀረጥና ታክስ እንዲከፍል መደረጋቸውን ኮሚሽኑ አስታውቋል። የመሬት አቅርቦት፣ ኤሌክትሪክ ኃይል መስመር ዝርጋታ፣ ማትሪያሎች እጥረት፣ ማትሪያሎች እጥረት፣ ምርቶችን ወደ ገበያ ለማውጣት የመንገዶች አለመሟላት ተለዋዋጭ የሆነ ዓለም አቀፉ የጸጥታ ችግሮች ምክንያት የሎጂስቲክ አገልግሎት መዛባት፣ በአገር ውስጥ የጸጥታ ችግሮች፣ የሕጎች የመምሪያዎች እና የአሰራሮች ኢተገማችነት በሩብ ዓመቱ ያጋጠሙ ተግዳሮች መሆናቸውን ኮሚሽኑ አብራርቷል። በሩብ ዓመቱ በትግራይ ክልል ዘጠኝ ፕሮጀክቶች የኤሌክትሪክ ኃይል የመሬት አቅርቦት ከግጭት በኋላ ባለው ሰላም ፕሮጀክቶች ወደ ሥራ እንዲገቡ የድጋፍ ጥያቄ፣ የፕሮጀክት ብድር አለማግኘት፣ በአማራ ክልል 41 ፕሮጀክቶች በጸጥታና በኤሌክትሪክ ኃይል አቅርቦት ችግር፣ በኦሮሚያ ክልል 26 ፕሮጀክቶች በጸጥታና በመሬት አቅርቦት ችግር፣ በጎርፍ አደጋ መጎዳት፣ የልማት ምትክ መሬት ባለማግኘት፣ በደቡብ ኢትዮጵያ ክልል አንድ ፕሮጀክት የመሬት አቅርቦት ጥያቄ፣ እንዲሁም በጋምበላ አንድ ፕሮጀክት የመሬት ሊዝ ጊዜ ዘመን እንዲራዘም ጥያቄ መቅረቡን የኮሚሽኑ ሪፖርት ያስረዳል። የቋሚ ኮሚቴው ምክትል ሰብሳቢ አቶ ዮሐንስ መስፍን በሰጡት አስተያየት በክልሎች እና በከተማ አስተዳድሮች አሁንም መፈታት ያሉባቸው ማነቆችና ችግሮች እንዳሉ አመልካች ጉዳይ መኖሩንም ተናግረዋል። የምክር ቤቱ አባላት ወደ ተመረጡባቸው አካባቢዎች በሚሄዱበት ወቅት ባለሀብቶችና ኢንቨስተሮች የሚያነሷቸው ችግሮች መቀጠላቸውን ጠቅሰው የተወሰኑት ቢፈቱ አብዛኞቹ አለመፈታታቸውን አስረድተዋል። በአማራ እና በኦሮሚያ ክልሎች መሰረታዊ የሚባል ምክንያት ያላቸው በስፋት ያልተፈቱ ችግሮች አሉ ብለዋል። እነዚህ ችግሮች መፍታት ካልቻልን ድርጅቶች እና ኢንቨስተሮች ወደ ተሻለ የማምረት ደረጃ እንዲገቡ ምቹ ሁኔታ አልተፈጠረም ማለት ነው። ይህ ካወቅን ደግሞ እንዴት ነው መፍታት ያለብን የሚለው ጉዳይ ሊያሳስበን ስለሚገባ ችግሮችን ለመፍታት መጣር አለባቸው ብለዋል። የመሬት፣ የኤሌክትሪክ አቅርቦት፣ የሰላም ሁኔታ፣ ክልሎች፣ የከተማ አስተዳደሮች ጨምሮ የራሳቸውን ሚና ወስደው እንዲሰሩ የተቀናጀ ስራ መከናወን አለበት ብለዋል። ምክትል ሰብሳቢው አክለውም በሕዝብ ውክልና ወቅት የምክር ቤት አባላት በተደጋጋሚ ለኮሚሽን ተመሳሳይ የሆኑ ጥያቄዎች እንደሚልኩ ገልጸው ለአብነትም፣ ዜጎች መዋለ ንዋያቸው ማፍሰስ የሚፈልጉ ባለሀብቶች ወደ አካባቢዎች እንዲመጡ ለኮሚሽኑ አስታውቋልን የሚል የማልማት ፍላጎት በተደጋጋሚ እንደሚነሳ ማብራርተዋል። የሚጠበቅባቸውን ተግባራዊ ያላደረጉ የምርት መጠናቸው በግልጽ የማያሳውቁ፣ በውል ስምምነት መሰረት መተግበር የሚጠበቅባቸውን ያልተወጡ፣ ሙሉ አቅማችን ተጠቅመው ወደ ማምረት አለመግባት የመሰሉ ችግሮች ማነቆች ተቀርፈው ኩባንያዎች ወደ ተሻለ ስራ መግባት አለባቸው። ምክትል ሰብሳቢው ልዩ ኢኮኖሚ ዞን ውስጥ የገቡ ኩባንያዎች የመፈጸም አቅማቸው በትኩረት ሊታይ ይገባል ብለዋል። ለምሳሌ ስራ እድል መፍጠር አነስተኛ መሆን መስተካከል እንዳለበትም አሳስበዋል። የአካባቢ ብክለት የሚያመጡና ጥራት የጎደላቸው ውሃን ሊበክሉ የሚችሉ ፕሮጀክቶች በማስጠንቀቂያ መታለፍ እንደሌለባቸው ገልጸው አስተማሪ የሆነ እርምጃ እንዲወሰድም ማሳሰቢያ ሰጥተዋል። የቋሚ ኮሚቴው ሰብሳቢ ወይዘሮ አይሻ ያህያ የገበያ መዳረሻ ማስፋፋት ላይ በሚገባ እንዲሰራ እንዲሁም ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት በሩብ ዓመቱ የታየው አፈጻጸም መቀነሱን እና ይህ እንዲስተካከል ጠይቀዋል። ኢንቨስትመንት ኮሚሽነር ዘለቀ ተመስገን አካባቢ ብክለትን በተመለከተ ድርጅቶች የአካባቢ ንጽህናን የመጠበቅ ኃላፊነት እንዳለባቸው፣ ለዚህም ኮሚሽኑ መከታተያ መስፈርቶች እንዳሉትና የሰራተኞችን መብትና ደህንነት ማስጠበቃቸውን በተመለከተ ቁጥጥር እንደሚደረግ ተናግረዋል። የቁጥጥር መስፈርቶች ግምት ውስጥ በማስገባት በሦስት ወራት የምንጠረጥራቸውን 25 ፕሮጀክቶች ኢላማ ለማድረግ ተሞክሯል ብለዋል። በዚህም መሰረት አጥፍተው በተገኙ ድርጅቶች ላይ እርምጃ ተወስዷል ብለዋል። ከገበያ መዳረሻ ጋር በተገናኘ በኢንዱስትሪ ፓርኮች፣ በልዩ ኢኮኖሚ ዞኖች እንደ ችግር ይነሳ ነበር ያሉት የአሜሪካ መንግስት ይሰጥ የነበረው አጉሃ የተሰኘው ከቀረጥና ከኮታ ነጻ የንግድ እድል ነው። አጉዋ አጉዋ በሚል ጆራችን ሲያደነቁሮ የነበረው ችግር ይህ ነው። እንደ አጋጣሚ የሆኑ አጉዋ እንደ አውሮፓውያን አቆጣጠር መስከረም 30 ቀን 2025 ለሁሉም አፍሪካ ሀገሮች እንዲቆም በመደረጉ ሁላችንም ተመሳሳይ ገጽ ላይ ነን ብለዋል። የሀገር ውስጥ ባለሀብቶች ማበረታታትን በተመለከተ የመንግስት ትኩረት የሀገር ውስጥ ባለሀብቶች እንዲበረታቱ የሚፈልግ መሆኑን